ናትሴት በቃ ሴት ማለት ይችላል። እኛ ብዙታችን ላይ እንጨት ነው የሚሰዱብን። አስባችሁታል? የተጣላችሁትን የልጃችሁን አባት የመገላችሁን ያዋረዳችሁ ሂዶ ከሌላ ሰው ጋር ሲነጋገር፣ ሌላ ሰው ሲናገር ልትገዱት ነው የምትደርሱት ከበር ታደርግለታለች አባት አክብሮ ደውሎላት ሲያወራላት ወጣ። አንተም ነገ ትረዳለህ። የጊዜ ጉዳይ ነው መሀሪ። ይሄ እንዳረሳ ለማንኛውም ለምንድን ነው ያወራኸው? ምስጢር ካለ የተሰ

በትክክለኛወጣነውይኛ አው ሁለተኛ አልኩሽ እኮ ትናንትና ለተፈጠረው ሁኔታ እኔ ዋጋ የከፈልኩት እኔና እግዚአብሔር ነው። ቴሌፎናችን ብሎክ ተደረገ፣ ሴታካችን ብሎክ ተደረገ። ነዱ አይነት አንቺ ጓደኛችን ስለሆነ

ለች ንደስአማራ ብላምትሆነ በአማራነቷ ትቆማለች። ግን የአማራ ሰትሆን መጥሳት በእኛ ውስጥ ተደብቃ የምታልፍበት ጉዳይ የለም። እቺ ማ የአማራ ልጅ ነው። የአማራ የትኛውም ሰው በማንነቱ የሚደራደር የለም። እችናት ሴት በሴት ማለት ላይ ብዙታችን እኮ እንጨት ነው የሚሰዱብን። አስባችሁታል? የተጣላችሁትን የልጃችሁን ሂዶ ከሌላ ሰው ጋር ሲነጋገር ሌላ ሰው ሲናገር እትገሉት ነው የምትደርሱት ከበርታ አሁን ማሜ እና እንትና ማለች ቤቢታ ንዱ ቱም ጎንደሬ ናቸው፣ ይታረቃሉ። አይደለችም አንተ ደግሞ ያን ሆነች አትደብቅ፣ እራስን አይደለችም የምትለው ይሄን ጠንቅቀህ ታውቀዋለህ። ችግር እኛ እርስ በርስ ትማማቾች ትፈታላችሁ፣ ምንም ችግር የለም፣ የጊዜ ጉዳይ የመፍታት ማሜ፣ እኛ እንታረቃለን አትሸባብኑት ለአማራ እንታገላለን የምትሉ ሰዎች ጠንቅቃችሁ ታውቁታላችሁ። አይደለችም ፒሪየድስ። አሁን ለምንድን ነው የሰርጀሪ ስም የሚጠሩባት? ሰርጀሪ በራሷ ፕሮግራም እያያዛሉ አሁን ከየጉቺ

ብቻ አይደለም። ኤርትራውያኖች በጣም የሚገርማቸው ነገር እኔ በጣም የሚገርመኝ ነገር በጣም የሚገርመኝ ነገር አንዷ ገንዘብ ሳይኖራት ወደ መንገድ ብትጀምር ራሱ ተረዳድተው ብር ተላልከው ሳይተዋወቁ ማለት ነው ወደሚፈልጉበት መንገድ ይሸጋገራሉ።

ይኸው በኤርትራ በትግረኛ መነጋገር ጀመሩ። ከመሀሪ ጋር በኤርትራ በትግረኛ መነጋገር ጀመሩ። እኛ እናስነካም እኛ አንድነን ምናምን እያሉ ቤተሰብ አያችሁ፣ ኤርትራዎች ምን ያህል ጎበዝ እንደሆኑ። ማይጉረስ ማይፋዘር እኮ ኤርትራ እንደስሴል ማይ ብለድ ኤርትራ ያ። ታዲያ እኔንም ቀላቅሉኝ ኤርትራ ነ

እኔ እንደም 2018 እንደዛ ነው የምለው። የሞቱ ተጠያቂ ጉቺ ነች። ለዛ የሞተ ሰው ግን ማንነታቸው ማንሳታቸው ይደብራል። ያ የሞተውን ሰው ማንሳት አልነበረባቸውም። አፋቸውን ያሰበስቡታል። አጠቃላይ ምንም ይሁን፣ ወንድሞቹ ግን ዋቸው እንዴት እንደሚቆሙ ኦኬ መስማት ነው የምትፈልጉት? ተይ ሊያ፣ ምን አደረኩ ደግሞ? ይኸውልህ አያቸው እኔ ላይማ ይበረታሉ። ጋይስ እኔ ላይማ ፊት ጤት እኮ ነው የሚሉት። እኔ ላይማ አቅማችሁ እኮ ነው። እኔ ነኝ አይደለ አዳሜ፣ ቁጭ ብለህ ስትሰደብ የማሚዬ ትረግጥልኛለች። ትክክለኛ አማራን እስኪ እኛ እናንተማ አማራውን እንዴት ነው የምንለየው?

አይ እንጃ እኔ ዛሬ ስንት አመት አጎቴ ነግሮኝ ነበር ይላል። መጥቶ የለውም አያውቅም። ፋሲል ግን በስንት ዓመተ ምህረት ተጀመረ ብትለው ወይ ዳባርቅና ዳባት የት ነው፣ ማክሰኝትና ወረታ የት ነው፣ ደሴ የት ነው ስትለው አያውቀውም። ዶሮውን ብትቆርጠው አለብኝ ይላል። በጓሮን የገባ አንተዋወቅም ምለው ለዛ ነው ዳሴት እኔ ደግሞ ግን ሚኪ ግን ከፈለሽ ጠይቂ አውቋለሁ፣ ገበያችንንም አውቋለሁ። የአማርኛ ግብር ለምን አታስከፍሉም? ወይ የአማርኛ በተናገሩ ቁጥር በነገራችን ላይ እኮ ጋይስ፣ ግን አንድ ነገር ልንገራቸው ጎንደርን እንደዚህ የሚወዱት እኮ ሚዲያ ላይ እግዚአብሔርና የምር የምር ሚኪና ሚኪና መሀሪ ልንገራችሁ ጋይስ ጎንደርን እኮ በጣም ነብሳቸው ሙተው የሚወዱት እኮ ጎንደርን እኮ በዘፈን በዘፈንና እኮ ሚዲያ ላይ እኮ ነው። ጎንደር ተቀብሶ በጓሮ ገቡ ምናምን የምትላቸው ሰዎች ማርያም ምና በላይቭ ምናምን ብቻ ነው፣ በሚዲያ ነው የሚወዷቸው። እግዚአብሔር ምስክሬ ነው። የምር ነው። እግዚአብሔርና እኔ አሁን ለጥምቀት ጎንደር ሄድኩ ጊዜ በጣም ነው ያዘንኩት። በጣም ማለት ነው። እንዴ ያ ሁሉም ይዘፈንልሽ ከዳር እስከ ዳር ጎንደር ጎንደር ሲባል ከላይ ከታች ወደ ላይ ምድር ፍርጥ ፍርጥ ዘጭን፣ ቦጭ፣ ዘጭ ዘጭ ጎንደርዬ ጎንደርዬ ታብታብ ጎንደርዬ ምናምን የሚባልላት ሀገር፣ ይህ ሁሉ ሀብታም ፒፕል ያለባት ሀገር ለምን እንደዚህ ሆነች ምናምን ትላላችሁ። ወፍ እና ጎንደርዬ በሙዚቃ እና በኦንላይን ጎንደርዬ ደስ ትላለች። ኢንዌስ ጎንደርዬ እኔ ኢትዮጵያ ዴን ጎንደሬ አይደለሁም። ጠጅ እየጠጡ ነው እንጂ ኑበር መስማት ኮምኩሙት እንጂ ጋይስ፣ ተይ አይመለከትሽም። በነገራችን ላይ እኔን እናንተ እየበጣችሁ ሊያታውሪ ሊያ እንደዚህ አትበሉኛ አይመለከታችሁም እንዴ እንደዚህ አትበሉኝ። እኔን እኔ እኮ የሚዲያ ሰው ነኝ እኮ።